ሰላም ጠና ስትልኝ አድማጭ ተመልካቾቻችን ሰላማችሁ በያላችሁበት ይብዛ እያልኩ የዛሬ የማቀርብላችሁን ፕሮግራም እንደሚከተለው አስተዋውቃለሁ። በዛሬ ፕሮግራማችን ስለ ጥቅምት 24 2013 ዓ ም ጦርነት ያልተነገሩ ሚስጥሮች ላይ እናተኩራለን። ያልተነገሩ ሚስጥሮች ለታሪክ ሲነገሩ፣ ሲወሱ መኖር ያለባቸውን መረጃዎች ወደ እናንተ አደርሳለሁ። በዚህ ርዕስ ስር የጥቅምት 24 2013 ዓመተ ምህረቱ ጦርነት ወይም ይህንን ዕለት ተከትሎ የተካሄደው ጦርነት በመከላከያ ሰራዊቱ መካከል የተካሄደ የእርስ በርስ ውጊያ ነው ይላል። እኔ በአገኘሁት መረጃ ላይ ተመስርቶ የሚቀርበው ትንታኔ እንዴት ታዩታላችሁ? እንቀጥላለን። የወቅቱን ጦርነት ዋናው ጠቅላይ ኢታማዦር ሹሙ እያሉ ምክትሉ የአሁኑ ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ማለት ነው። እሳቸው እንዴት ሊመሩት ቻሉ? በወቅቱ የነበሩት የጦር ኃይሎች ጠቅላይ ኢታማዦር ሹም አደም ነበሩ፣ እና እንዴት ምክትሉ ሊመራ ቻለ? ዋናው ኢታማዦር ማዦር አደም ከየትኛው ወገን ነበሩ? ወይም በጦርነቱ ላይ ምን አቋም ነበራቸው? እናየዋለን። ምክትል ጠቅላይ ኢታማዦሩ ቆራጥ እርምጃ ባይወስዱ ኖሮ የህወሀት ጥቃት ከዛም በከፋ መልኩ በሁሉም የሰራዊት ክፍሎች መሀል ሀገርም፣ በደቡብም፣ በምዕራብም፣ በምስራቅም በነበሩ ውስጥ ሁሉ ይካሄድ ነበረ። ህወሀት ይሄንን የማድረግ እቅድና ዝግጅት ነበረው። ግን ያ እቅዱ ከሽፎበታል። እንዴት ይሄ እቅዱ የከሸፈው? ምክትል ኤታማዦሩ በወሰዱት እርምጃ ነው፣ ይለናል መረጃው። እርምጃቸው ምንድን ነው? የአርቲስት ሐጫሉ ግድያና የሰሜን ዕዝ ጥቃት በተለያዩ ወቅቶች እና ቀናት የተካሄዱ ቢሆኑም ይገናኛሉ፣ ይለናል በዚህ ዙሪያ የተጠናቀረው መረጃ። እንዴት እንመለከተዋለን ዛሬ በምናቀርብላችሁ ትንታኔ ውስጥ እነዚህንና ሌሎችን መረጃዎች ታገኛላችሁ። እስከ መጨረሻው አብራችሁን ከቆያችሁ በዝርዝር የቀረቡትን ታዩና አዳዲስ ነገሮች ታገኙበታላችሁ። ለትውልድም ለሀገርም የሚጠቅም የምንማርበት አዳዲስ መረጃ የተካተተበት መሆኑን እየገለጽኩ ወደ ፕሮግራሙ ዝርዝር እገባለሁ። መልካም ቆይታ። አብሪ ሚዲያን ሰብስክራይብ፣ ሼር፣ ላይክ አድርጉ። ይህ አብሪ ሚዲያ ነው። አብሪ ሚዲያ አንድነትና ፍቅርን በማጎልበት ሰላምና እድገትን በማስፈን ረገድ የበኩሉን አስተዋጽኦ ለማበርከት የሚሰራ ሚዲያ ነው። አብሪ ብሩህ ዘመንን አብሳሪ። አብሪ ሚዲያን ሰብስክራይብ ሼር ያድርጉ። ስለ ጥቅምት 24ቱ የህወሓት ጥቃት ማለትም በሰሜን ዕዝ ላይ ስለተደረገው ጭፍጨፋ ያልተነገሩ እና አዳዲስ መረጃዎችን ከዚህ ቀጥዬ አቀርብላቸዋለሁ። የጥቅምት 24ቱ ውጊያ በመከላከያ የተለያዩ ኃይሎች መካከል የተካሄደ የእርስ በርስ ፍልሚያ ውጤት ነው ነው የሚለው እንደዚህ ፕሮግራም አቅራቢ ትንተና ይህ ውጊያ ሪፎርሙን በተቀበሉና ሪፎርሙን አንቀበልም ብለው ለመቀልበስ በተንቀሳቀሱ የመከላከያ ኃይሎች መካከል የተካሄደ ጦርነት ነው። እናም ሪፎርሙን ለማደናቀፍ የተንቀሳቀሰው ህወሀት መራሹ ኃይል በሰራዊቱ ውስጥ ከበታች እስከ ከፍተኛው አመራር ድረስ ከጋንታ እስከ እዝ በሁሉም የጦር ክፍሎች በሰሜን እዝ ሰራዊት ውስጥ ደግሞ ከሰማኒያ አምስት እስከ ዘጠና በመቶ በሚደርሱ ቁጥር የነበረ ነው። በዚህ መጠን ሰራዊቱን የተቆጣጠረ ኃይል ከውስጥ ጥቃቱን ሲከፍት ከውጭ ደግሞ ህወሀት ያደራጀው የ ልዩ ኃይል ድጋፍ ሰጥቶታል እና በዋነኛነት ጦርነቱ የፈነዳው ከውስጥ ነው። ለውጡን ወይም ሪፎርሙን ለመቀልበስ በተንቀሳቀሰና ለውጡን ለማዳን በቆመው ኃይል መካከል ማለት ነው። በዚህ መልኩ ሊያሳዩን የሚችሉ በርካታ አሰላለፎች አሉ እና የዚህ የህወሓት ኃይል በለውጡ ጊዜ በተካሄደው ሪፎርም ቁጥሩን ለማሳነስ ሰራዊቱ ላይ ያለውን ተፅዕኖ እና የበላይነት ለመቀነስ የተሞከረ ቢሆንም በዛ ወቅት ከፍተኛ ተፅዕኖ መፍጠር የሚያስችሉ ቁልፍ ቦታዎችንና በቁጥርም አሰላለፍም የያዘበት ሁኔታ ማለትም ወሳኝ ስፍራዎችን በመያዝ ረገድ ትልቅ ተፅዕኖ ነበረው ሰራዊት ውስጥ ኮማንዱን፣ መገናኛውን፣ ሎጂስቲኩን እና የከባድና የቡድን መሳሪያዎችን፣ ተሽከርካሪዎችን በአጠቃላይም በርካታ ቁልፍ የሚባሉ የሰራዊት ትጥቆችን እና ክፍሎችን ሲያንቀሳቅሱ ሲያዙ በሙያተኝነትም ተመድበው ሲሰሩ የነበሩት ይህንን ህወሓትን የሚደግፉ ኃይሎች ናቸው። አንዳንድ ጊዜ ያው ብሔር እያነሳን ነገሮችን መቃኘት የሚያስከትለው ነገር ለዘላቂነት የሚያመጣቸውን ነገሮች በኃላፊነት በማሰብ ነው እና ብሔርን ደግሞ የማናነሳው በሌላ በኩል ሁሉም ስላልሆኑ ነው ትግርኛ ተናጋሪዎቹ። የሆነ ሆኖ ግን ህወሓት የኔ የሚላቸው የእሱን ርዕዮት ተቀብለው ከህወሓት ጋር ሞታለሁ የሚሉ ለውጡ ሲመጣ ደግሞ ይሄ ያንተን ህልውና ሊያጠፋ ነው ተብሎ የተቀሰቀሰ በጣም ብዙ ቁጥር ያለው ሰው በወሳኝና ቁልፍ ቦታዎች ላይ በየሰራዊቱ ክፍሎች ነበር። እንዳልኳቸው በሰሜን ዝ ደግሞ በጣም ብዙ ወደ ክልሌ ጄል ስራ እያለ ከሌላዊ ሰራዊት ክፍል እየወጣ በትእዛዝ ማለት ነው በእነሱ እዛ የገባ ይሄን እየወሰዱ ሰሜን በዛ መሰረት ያጠናክራሉ ሰሜን ዝ ውስጥ አባላቶቻቸውን እንደገና ደግሞ ከሰራዊቱ የሚሰናበተውን ደግሞ በልዩ ኃይል ውስጥ ያደራጁታል ከሰራዊቱ ለማመጣጠን ተብሎ የሚቀነሰውን በልዩ ኃይል ውስጥ ያደራጁታል። ሌላውን ደግሞ አልመጣም በቃ እዚሁ የኢትዮጵያ ሰራዊት ሆኜ እቀጥላለሁ የሚለውን የተሻለ ክፍያ ወሳኝ ከሆነ ሙያው ሰውየው የተሻለ ክፍያ እየከፈሉ ወደዛ ይወስዱት ነበር እና በሁለት መልኩ ኃይላቸውን አጠናክረዋል። ከሰራዊቱ ውጭ ልዩ ኃይላቸውን አግዝፈዋል ሰራዊት ውስጥ ደግሞ አባላቶቻቸውን በሚላቸው ቁልፍ ቦታዎች ላይ አስቀምጠው እንደዚህ ሲያደርጉ ነበር እና ህወሃቶች ከላይ እስከታች በመከላከያ ላይ የነበራቸውን ቁጥጥር ለመቀነስ እንጂ ለማስተካከል ገና ያልተቻለበት ወቅት ነው ያ ወቅት። በእርግጥ ለመቀነስ የተሰሩ ስራዎች አሉ፣ ግን የሚቀነሱትም ሄደው እዛ እየተደራጁ ከሰራዊቱ ቢወጡም ማለት ነው። ያልተቀነሱት ደግሞ እዛ ውስጥ ሆነው ያው የህወሃትን ተልእኮ የተቀበሉ አሉ፣ ያልተቀበሉ ይኖራሉ። ግን በዚህ ደረጃ ማየት ያስፈልጋል ይሆናልና እስከ ላዕላይ መዋቅሩ ማለት እስከ መከላከያ ካውንስል ድረስ እነሱ አሉ። እነሱ ተጽዕኖ የሚፈጥሩበት ሁኔታ ነበር። ከህዋት ሰዎች ውጭም ትግርኛ ተናጋሪ ሆነው የህዋት ከሆኑት ከእነሱ ውጭም በሰራዊቱ የኃላፊነት ደረጃ ላይ ሆነው የሚደግፏቸው የሌላ ብሔር አባላትም አሉ የሚደግፏቸው አንዳንዶችም እኩይ ድርጊታቸውን የማይከላከሏቸው እኩይ ድርጊታቸውን ለመከላከል ሲሞከር ለምሳሌ በሪፎርሙ ለማመጣጠን ሲሞከር እነሱን ደግፈው የሚሟገቱ እና ቢያንስ ቢያንስ ደግሞ የማይታገሏቸው ከመጥፎ ድርጊታቸው እንዲቆጠቡ የድርጅት አስተሳሰባቸውን ትተው የኢትዮጵያ መከላከያ ሰራዊት ሆነው እንዲቆሙ በአስተሳሰብ የማይታገሏቸው ደግሞ አሉ። እነዚህ በአመራርነት ደረጃ እንዳሉ ነው መረጃዎች የሚያሳዩት እንግዲህ እንደው ዝም ብሎ አንድ ማሳያ ለማሳየት በጊዜው ጠቅላይ ኤታ ማዦር የነበሩት አደም ኢብራሂም የሰሜን እዝ ጥቃት እንደተፈጸመ ነው በማግስቱ ከኃላፊነታቸው ዞር እንዲሉ የተደረገው። ለምን ብሎ መጠየቅ ያስፈልጋል። ለምን ብሎ መጠየቅ ያስፈልጋል። እንግዲህ አንዳንድ ይሄን አስመልክቶ የወጡ መረጃዎች እንደሚያመለክቱት ሰሜን የነበሩ የሀገሪቱ ወይም የኢትዮጵያ መከላከያ ሰራዊት ሚሳይሎችና ወሳኝ የመኪናይዝድ ትጥቆችን የተከፈለው ተከፍሎ ቀደም ብሎ ለማውጣት ሀሳብ ነበረ። ማውጣትም ያስፈልግ ነበረ። እንግዲህ እዛ አካባቢ የነበረው ሁኔታ ከሻዕቢያ ጋር እርቅ ተደርጓል እና እዛ የነበረው ኃይል ከአደጋ ትንታኔው በላይ የሆነ ነው። ሀገሪቱ ካላት አብዛኛው የሜካናይዝድ ኃይል አራት ትልልቅ የሜካናይዝድ ክፍለ ጦሮች እዛ ናቸው። ሚሳይል የተተከለው እዛ ነው። ስለዚህ ይሄ እንዲወጣ ይፈለግ ነበር። ይህም ሀሳብ ቀርቦ በአመራሩም ሲታይ የነበረ ነው። ነገር ግን ይሄንን የአሁኑ ጠቅላይ ኤታ ማዦር የዛን ጊዜው ምክትል ጠቅላይ ኢታ ማዦር ብርሃኑ ጁላ እነዚህ ወሳኝ ትጥቆች የሜካናይዝድ ኃይሎቻችንን ከትግራይ ለማውጣት የተከፈለው ተከፍሎ እርምጃ ይወሰድ በሚል ብዙ ጥረት አድርገው እንደነበረ ገለጻል። ይሁንና ያው በበላያቸው ጫና ተደርጎባቸው ይሄ እንዳልተሳካ የሚጠቁሙ መረጃዎች አሉ እና የዚህ ፕሮግራም አዘጋጅ እነዚህን መረጃዎች ከተለያዩ ምንጮች ማግኘት ይችሏል። በወቅቱ እንግዲህ ያ ተደርጎ ቢሆን ኖሮ እነዛ ወሳኝ የሚባሉ መሳሪያዎች እነዛ ህወሀትን የሚያስጎመጁ መሳሪያዎች እና ለሀገሪቱ ደግሞ እጅግ በጣም አስፈላጊ የሆኑ ሰሜን የነበረውን ኃይል እና ሌላውን በመሀል ሀገር የነበረውን የኢትዮጵያን ኃይል እንዳይመጣጠን ያደረጉ እዚህ ያለውን በመሀል ሀገር ያለውን ሰራዊት በዚህ በምዕራብ በደቡብ ያለውን ሰራዊት አቅም ደካማ ሆኖ እንዲቆሙ ከጥቅ አንፃር ማለት ነው ያደረጉ መሳሪያዎች በዛን ጊዜ ወጥተው ቢሆን ኖሮ ምናልባትም ጥቃቱ ይቀር ነበር የሚሉ ወገኖች አሉ። የህወሀት ጥቃት ለምን ህወሀት ሰሜን እዝን ከጨፈጨፈባቸው ምክንያቶች አንዱና ዋነኛው ብዙ ምክንያቶች አሉ። አንዱና ዋነኛው ግን ከባድ መሳሪያዎቹን ነጥቆ የውጊያ አቅሙ ለማድረግ በማሰብ ነው። እነዛ ተጥቆች እዛ ባይኖሩ ኖሮ ህወሀት ፌዴራል መንግስቱን የሚገዳደር ቁመና አለኝ ብሎ አያስብም ነበር። አሰልጥነዋል፣ አደራጅተዋል። ግን እዛ ያሉትን ሜካናይዝድ ኃይሎች እና ሌሎች ቁልፍ የሆኑ መሳሪያዎች ነጥቄ ሰሜን ዕዝን ከደመሰስኩ በኋላ የመጀመሪያው ሙከራው ሰሜን ዕዝን አሳምኖ ከሱ ጋር ለማሰለፍ ነበር። ያ አልተሳካለትም። የማይሆን ነገር ነው እና የኢትዮጵያ ሰራዊት እንጂ እንዴት አድርጌ እያለ ሲከላከል ነበር እና ይሄ አለሳካ ሲላቸው ያንን ትጥቅ ለመውሰድ ነው ያንን ጥቃት የከፈቱት፣ በዋነኛነት እንደ ምክንያት የሚገለጸው እና ወደዚህ ባልተገፋፉ ነበረ የማስቀረት ይቻል ነበር። ሁለተኛም በቀላሉ መከላከል ይቻል ነበር። ያንን ጥቃት ያ ሁሉ ሰራዊት እዛ ተከቦ ለዛ ጥቃት አይጋለጥም ነበር። አንዳንድ ጊዜ ሰዎች በመንግስት ንዝላልነት በመንግስት እንደዚህ መንግስት ጥቆማ ደርሶት ነበር ከውሃት እየፎከረ ነበር የሚሉ ወገኖች አሉ። ይሄን በመጽሐፍ ጽፈው ያሳተሙ ሰዎች አሉ። አሁን ሰሞኑን የተለያዩ ሚዲያዎች ላይ ይሄን ሲተነትኖ የሰማኋቸው ሰዎች አሉ። አንዳንዶቹ በጣም ነው የሚገርሙት። ወታደራዊ ተንታኝ ተብለው ወታደራዊ ተንታኝ ስትባል የምትመሰረትበት መረጃ መኖር አለበት የምትመሰረትበት እነዚህም መረጃዎች ለማወቅ ቅርብ መሆን አለብህ፣ ማገላበጥ አለብህ። የሆነ ቦታ ቆም ግን መረጃዎችን መሰረት አድርጎ መተንተን ያስፈልጋል። አሁን በዛን ጊዜ መንግስት ውሃ ተዛዝ ፎክር ሄዶ እንደዚህ ለምን አላደረገም? እንደዚህ የሚያደርጉ ውስጣዊና ውጫዊ ችግሮቹን ካለመረዳት የመጣ ነው። ይህንን በአንድ ወቅት የአሁኑ ጠቅላይ ኤታማዦር ሹም የዛን ጊዜ ምክትል ጠቅላይ ኤታማዦር ሹሙ የሰጡትን መረጃ አቀርብላቸዋለሁ። ይህን የገለጹበትን ምን ያህል ፈታኝ ወቅት እንደነበረ ማለት ነው። እንግዲህ ጥቃቱ ከተፈጸመባት ቅጽበት አንስቶ የሰሜን እዝንና ትጥቆቹን ከከበብ ለማውጣትና በሀገሪቱ ላይ የተደቀነውን አደጋ ለመቀልበስ ፈጣን እርምጃ ያስፈልግ ነበር። ያንን እርምጃ የወሰዱት የወቅቱ ምክትል ኤታማዦር የአሁኑ ጠቅላይ ኤታማዦር ነበሩ። አሁን መግለጫም ሲሰጡ እንደምታየዋቸው በዛ ጊዜ በጦርነቱ አፍላ በነበረበት ጊዜ ከጦርነቱ በፊትም አንዳንድ ውይይቶች ይካሄዱ ነበር። እነዚህ ጥሩ ያልሆኑ ነገሮች ነበሩ ተብሎ ሁለተኛ ምክትል ጠቅላይ ኤታማዦር ሹም እኮ ትግራይ ሄደው እነ ደብረ ጽዮንን አነጋግረው ነበር። ተው የምትሄዱበት መንገድ ትክክል አይደለም ብለው እንደዚያ ለጦርነት በሚዘጋጁበት ጊዜ እና ይሄ ሲሆን በወታደራዊ ሄራርኪ ስታዩት በዚህ በእዝ ጠገግ የማይሞከር የማይቻል አለቃ እያለ ከስር ያለው ሰው ወደ እንደዚህ አይነት ነገር እንዴት የሚል ነገር ያስነሳል። ነገር ግን ሀገር የማዳን አጠቃላይ የሀገሪቱን መከላከያ ደግሞ ከከፍ አደጋ ለመከላከል የተወሰደ ቆራጥ እርምጃ ነው። በኃላፊነት የተሰራበት ማለት ነው። እና የሚያሳየን ነገር ግን ምንድን ነው፣ በዛን ጊዜ አክቲቭሊ ወልቶ ያኛው የላኛው አመራር ያልመጣው የሚል ነገር ያስነሳል፣ ግልጽ እይታም ሊያሳየን ይችላል ብዬ እገምታለሁ። እና ምክትል ጠቅላይ ኤታማዦር ከወሰዱት ሌላ ወሳኝ እርምጃ በዛች ሰዓት በዛች አንገብጋቢ ሰዓት በእኔ ግምገማ እንደ ወታደር ሳየው በመከላከያ ውስጥ ረጅም አመት እንዳገለገለ ሰው መዝነው ሊደርስ የሚችልን ከባድ አደጋ ያስቀረ። ሌላው በዛ ምሽት የተወሰደ እርምጃ ምንድን ነው? በምክትል ጠቅላይ ታማዦሩ በሁሉም የሰራዊት ክፍል ውስጥ የነበሩትን ትግርኛ ተናጋሪዎች ከስራ ውጭ ሆነው እንዲቀመጡ ማድረግ። እንደዚህ ተደረገ። ፈጽሞ አሁን ህወሓት ይሄ እርምጃ ይወሰዳል ብሎ በፍጹም አልጠበቀም። ለምን በየጦር ክፍል ውስጥ ካሉት ውስጥ አባላቱን፣ አሁን ሁሉም የትግርኛ ተናጋሪዎች ለህወሓት አላማ ሊያስፈጽሙ ቆመዋል ማለት አይቻልም። ለምን ትልቅ መስዋዕትነት የከፈሉ ስላሉ፣ ህወሓትን እቃወሙ የነበሩ ስላሉ ማለት ነው። ነገር ግን አደጋውን ለማስቀረት እነዛን ሰዎች መምረጥ መለየት የሚቻልበት እድል የለም። አንተ ህወሀትን አትደግፍም፣ አንተ ህወሀት አባል። ለምን ህወሀት የተመሰረተው በአብዛኛው ስሙ እንደሚያመለክተው በትግርኛ ተናጋሪው ላይ ነው እና በውድም በግድም ደግሞ እነዚህን ሰዎች ሊያሳተፍ የሚችልበት እድል አለ። ህወሀትን ታውቁታላችሁ። የህልውና ጉዳይ ነው የሚለው። በቃ አንተን ሊያጠፋ ትግራይን ሊያጠፋ ተጋሩን ሊያጠፋ የመጣ ነው እያለ ይቀሰቅስ ነበር። ይቀሰቅስ ነበር፣ ሰራዊት ውስጥ እንደዚህ አይነት ቅስቀሳ ያደርግባቸው ነበር። ይሄንን በማድረግ እዛ ውስጥ ያለውን አደጋ ወይም ህወሀት በሁሉም የጦር ክፍሎች ሊያደርግ ሊያሳካ አስበው የነበረውን ነገር ማጨናገፍ ተችሏል። ትግርኛ ተናጋሪዎችንም ከአደጋ ለመከላከል፣ ራሳቸውም አደጋ ላይ እንዳይወድቁ። አሁን እዛ ሰሜን ዕዝ ተጠቃ ሲባል ትግርኛ ተናጋሪ ነው ያጠቃው እንደዚህ ነው የሚል ነገር ሲኖር ሰራዊት ውስጥ የሚፈጥረው ስሜት አለ። ስለዚህ አጠገቡ ካለው ጓድ ጋር ይጋጭና ጦርነቱ የብሔር ጦርነት ይሆናል። ይሄ እንዲሆን ደግሞ ህወሀት ይፈልጋል። በጣም ነው የሚፈልገው። ህወሀት ኢትዮጵያ ውስጥ የብሄር ጦርነት ለምን? የሚቀሰቅስባቸው ነገሮች በሙሉ ብሔር ተጎዳ፣ ብሄር ተበደለ፣ ብሔር ከስራ እንዲታገድ ተደረገ፣ እንደዚህ ነው የሚለው። ለምሳሌ ብዙ ቁጥር የነበረውን በጣም ከሁሉም ብሔረሰቦች በጣም እጅግ ብዙ ቁጥር የነበረውን ሰራዊት ለማመጣጠን እየተባለ የተወሰነ ቅስነሳ ሲደረግ ይኸው ትግራይን ለማጥፋት ይሄውን እናንተን እንዲህ ለማድረግ እያለ ውስጥም ያሉትን ውጭም ያሉትን ይቀሰቅስበት ነበር። ሁለት ነገር፣ አንደኛው እሱ ልክ ሰሜን ዕዝን ለመከላከል ሌላው የጦር ክፍል ከመሃል ሀገር ከምዕራብ ከደቡብ በሚሄድበት ጊዜ እና ህወሓትን ለመቅጠም ሲዘጋጅ ከውስጥ ያሉት አባላቶቹ በየጦር ክፍሉ ማለት ነው፣ በየሌላው ግንባር፣ በየመሀል ሀገር ያሉት ሰራዊቱን እንዲመቱ የተዘጋጁ የእሱ አባላት አሉ። ይህም ማስቀረት ተችሏል። ሁለተኛው ደግሞ ጦርነቱ የብሔር ጦርነት እንዳይሆንም ማድረግ ተችሏል። እና ወዲያውኑ ነው ደግሞ ምን ማድረግ ነበረብን? ሌላ አማራጭ የለንም ተብሎ ደግሞ እንዲወያዩና እንዲያምኑ ተደርጓል። ከተወሰነ ጊዜ በኋላ በዚህ ጉዳይ ላይ የማረጋጋት ስራ ሲሰራ ማለት ነው እሳቱን እሳቱን ለማጥፋት ሲደረግ በቃ ማቆም ነው እዚጋ ቁጭ ሲበሉ ወደ ሰራዊቱ እንዳትገቡት ይሄ ብዙ ብዙ ችግር ፈጥሯል። በሰራዊት ውስጥ ይሄ እርምጃ ቅድም እንደነገርኳቸው ቁልፍ የቡድን መሳሪያዎችን ኦፕሬት ያደርጉ ነበር፣ ተሽከርካሪዎችን ኦፕሬት ያደርጉ ነበር፣ ሰራዊት የሚያጓጉዙ እና የቡድን መሳሪያ ከባድ መሳሪያዎችን። ስለዚህ ሌላው ወደዚህ ሲመጣ የማይችል ረዳት የነበረ የመሳሰለው ግን ቁጭት፣ ሰሜን ስተጠቃ በሚል ቁጭት ያንን ነገር በከፍተኛ ተነሳሽነት ሰርቶ መቀየር ተችሏል። ያው የጦርነቱ አፈጻጸም ሌላ አጀንዳ ወይም ሌላ ምዕራፍ ላይ ያለው ጉዳይ ስለሆነ እሱን አናነሳም እና እነዚህ ነገሮች እንግዲህ ተደርገው ባይሆን ኖሮ የሚደርሱ ከባድ አደጋዎች ናቸው። እነዚህ ለቀለበሱ መሪዎች አድናቆትና ምስጋና ያስፈልጋል። ለማደናቀፍ የሞከሩ ሳቦታች ሲሰሩ የነበሩ ነበሩ። እና በመነሻ እንዳልኩት በተቋም ውስጥ የተነሳ ጦርነት ነው ወይ በመከላከያ ውስጥ በመከላከያ ውስጥ ያለ ለውጡን ለማደናቀፍ የሚሰራ ሀይልና ለውጡን ለማስቀጠል ለውጡን ማስቀጠል ማለት ኢትዮጵያን ማስቀጠል ነው። በዛ ሰዓት ይሄ ምንም ጥያቄ የለውም። ይሄንን ለማድረግ የሰራ ኃይል መካከል ነበር ፍልሚያው። ከዛ ነው ይሄ እየተስተካከለ እየተስተካከለ ሄዶ መስመር ይዞ በህውሃት ኃይሎችና በኢትዮጵያ መከላከያ ሰራዊት በህውሀት ኃይሎችና በኢትዮጵያ ህዝብ መካከል የሆነው መስመር ይዞ በኋላ ነው ለምን እንግዲህ ሌሎቹ ነገሮች ሰምታቸዋቸዋል። መገናኛችንን በሙሉ ግንኙነት እንዳይኖር አድርገዋል። ግምጃ ቤቶችን እዛ በቁጥጥር ስር አድርገዋል። ሌሎች ብዙ ብዙ ነገሮችን ውስጥ ሆነው አድርገዋል ውስጥ ያሉት የነሱ ሰዎች ማለት ነው። ሰራዊቱ እንዳይገናኝ ከማድረግ በላይ ምንም ከባድ እንትን የለም። ያን የግንኙነት መስመር መልሶ ለመቀጠል የተደረገበት ነገሮች ሁሉ ይሄ የወቅቱ ኦፕሬሽናል የነበሩትን ያው ምክትሉን አሁንም እንደምላቸው እና ስታፎቻቸውን እና ደግሞ ከዛ በኋላ እሳቸውን ሊያግዙ እነዚህን ሰዎች ሊያግዙ የመከላከያን አመራሮች ሊያግዙ ወደ ሰራዊቱ የገቡትን እነ ጀነራል አበባውን እነ ጀነራል ባጫን እነ ጀነራል አለምሸትን ሀገር በማዳን ረገድ ከፍተኛ ከፍተኛ ቦታ ይሰጣቸዋል። እንግዲህ ይሄ ሁሉ ተደርጎ ነው ህወሓት ያልጠበቃቸው ነገሮች ማዛባት የተቻለው ያልጠበቃቸውን ለምሳሌ ከውስጥ ለመምታት አዘጋጅቶ የነበረውን ነገር በዚህ መልኩ አሁን ቅድም በገለጽኩላችሁ መልኩ ማክሸፍ ተቻለ። ሌላው ይሄ ጦርነት እዚህ ላይ ለመድረስ ህወሓት ቀደም ብሎ የሰራቸው በጣም ብዙ ነገሮች አሉ። በሀገሪቱ ውስጥ የሀገሪቱ አንድ ላይ እንዳይቆም ቢቻል ሰራዊቱ ደግሞ ሌላው እንዲከፋፈል በየክልሉ በሰራዊት ክፍሎች በመሳሰሉ የሰራቸው ነገሮች አሉ እና እዚህ መሀል ሀገር የተካሄዱ በጣም በርካታ ነገሮች ከዚህ ጋር የተያያዙ ናቸው። ትናንትና ጠቅላይ ኤታማዦሩ ሲገልጿቸው ነበር። ይሄ ደቡብ ውስጥ ዳማና በወላይታ መካከል የተደረገ ጦርነት፣ ሱማሌ አብዲሌ በጣም ከባድ ነውጥ፣ የሐጫሉ ግድያ እነዚህ ሁሉ ህወሀት የፈጠራቸው ናቸው። የህወሀት ሰዎች በየክልሉ ያሉ ሸኔ ጋር ውጊያ ሲደረግ ሸኔን ለመመከት የሚሄደው ሀይል የተሟላ ትጥቅ ይዞ እንዳይሄድ የቡድን መሳሪያ ይዞ እንዳይሄድ ያደርጉ ነበር። ሰራዊት ውስጥ የነበሩ ሰዎች በዚህ ደረጃ ሸኔ ከፍተኛ ሀይል ባልነበረበት ጊዜ እንዳይዳከም ሁሉ ትልቅ ሳቦታጅ ሰርተዋል እዚህ ውስጥ ሆነው። ስለዚህ በኋላ ላይ እንግዲህ ወደ ውጊያው ሲካሄድ እነዚህን ሰዎች ሁሉ አብሮ ማቆም ተችሏል፣ ከሰራዊቱ በማግለል ማለት ነው። እና ለዚህ ማሳያ አንዳንድ ነገሮች ትናንትና ላይ ሆነ ትናንት በነበረ ግለት የሰማቸው ነገሮች የትናንትን እውነት እንዳለ ያሳዩሃል እና መከላከያ ያሳተመው የእሳት ቀለበት የሚል መጽሐፍ አለ። ይህንን የህግ ማስከበር ውጊያውን አስመልክቶ የተዘጋጀ እና እሱን እናዘጋጅ፣ ያው ከአዘጋጆቹ አንዱ ነበርኩ። ክቡር ፊልድ ማርሻል ብርሃኑ ጁላ ቃለመጠይቅ አድርገን የሰጡንን መረጃ የዛን ጊዜውን እዚህ ጋር እንደወረደ ሳቀርብላችሁ ምናልባት አሁንም የምላቸውን ነገሮች ሊያረጋግጥላቸው ይችላል። እና ከፊልድ ማርሻሉ ብርሃኑ ጁላ አንደበት አንዳንድ ወገኖች ይላሉ። አሁን ከዚህ በኋላ ማነበው የእሳቸው እንትን እንዳለ ነው። አንዳንድ ወገኖች በምን አይነት ጫና ውስጥ ሆነን እንሰራ እንደነበር ግንዛቤ አልነበራቸውም። ለውጡ ሪፎርም እንጂ አንድ መንግስት ወድቆ ሌላ መንግስት የተተካበት ወቅት አይደለም። አብዛኛውን አመራር የለውጡ አካል በማድረግ ነው ስራዎችን በተሻለ ቁመና ለመስራት ጥረት የተደረገው እንጂ ሁሉንም አመራሮች ማመጣጠን አልነበረም። በሂደት እስኪጣራ ድረስ የተደነቀሩ አያሌ መሰናክሎችን አዝሎ መንቀሳቀስ የውዴታ ግዴታ ሆኖብን ዋጋ ከፍለናል። በለውጡ ቀላል የማይባሉ ወንጀሎች በይቅርታ ታልፈው ቀስ በቀስ የስርዓት ለውጥ ይመጣል ተብሎ የተጀመረ መሆኑን መዘንጋት አይገባም። በዚያ ላይ ለአርባ ዓመታት የተዘራው ትላቻ መርዛማ ፍሬ አፍርቶ አለመረጋጋቶች እዚህም እዚያም እየፈነዱ ፈተናው በበዛበት ከሁሉም በላይ በብሔር የሚያስብና የተዳከመ ሰራዊት ይዞ መራመድ ጥንቃቄ እንደሚጠይቅ ልብ ማለት ያስፈልጋል። ያንን ያልጠራ ተቋም ወደ ኢትዮጵያ ሰራዊትነት ለመቀየር አዳዲስ ዩኒቶችን ለማጠናከር ጊዜ ያስፈልግ ነበር። ከፍተኛ ብስለትና ጥበብ የሚጠይቅ ጉዳይም ነበር። በጀብደኝነት እርምጃ ወደ መውሰድ ብንገባ ኖሮ እልቂት ነበር የሚፈጠረው። ሰራዊቱን ሙሉ በሙሉ በአስተሳሰብ ቀይረህ ለማንና እንዴት እንደሚዋጋ ማረጋገጥ ባልቻልክበት ጊዜ ውጊያ እንዴት ልትጀምር ትችላለህ? ማን የገነባውን ሰራዊት ታዛለህ? ጣጣው ብዙ ነው። ለዚህ ነው ለምን ህወሓት በውጊያ አይደመሰስም የሚሉ ወገኖችን ሀሳብ ወደ ጎን ብለን ሰራዊታችንን በጥልቀት ለመለወጥ እየሰራ ነው እንጂ የወያኔ እብሪት ስላልገባን አልነበረም። ለውጡ እውን በሆነ ማግስት ቀን ከሌት የአማራንና የኦሮሞን ህዝብ ወደማያባራ የእርስ በርስ ግጭት የማስገባት ቅዠታቸውን ለማሳካት ብዙ ሙከራዎችን አድርገዋል። እና ከዚህ ውስጥ የአርቲስት ሐጫሉን ግድያ ከግብረ አበሮቻቸው ጋር አቀነባብረዋል። በወቅቱ በግድያው ነውጥ በማስነሳት ሀገረ መንግስቱን አፍርሶ ስልጣን ለመያዝ ከፍተኛ ዝግጅት ተደርጓል። የማያባራ ግጭት ለመቀስቀስ ታቅዶ በሻሸመኔ፣ በአርሲ ነጌሌ፣ በጅማ፣ በሀረርና በሌሎችም ከተሞች ግድያዎችና የንብረት ውድመት ደረሰ። የትህነግና ኦኤምኤን ሚዲያዎች ማዘዣ ጣቢያ መስርተው ግፋ በለው እያሉ ነውጡን መርተዋል። በጊዜው ሀገር ለማዳንና ሴራውን ለመቀልበስ ቆራጥ ውሳኔ መውሰድ ያስፈልግ ነበር። እነሱ ከተነኩ ሀገር ይገለበጣል ሊባልላቸው በነበሩ የነውጥ መሪዎች ላይ እርምጃ ወስደን በቁጥጥር ስር አዋል ናቸው ህዝቡንና ሀገርን ብቻ አይደለም ከአደጋ ነው የነውጥ መሪዎቹንም ሊደርስባቸው ከሚችል አደጋ ጠብቀን ወደ ህግ አቅርበነዋቸዋል። መከላከያ ሰራዊቱ ሰኔ 22 ቀን 2012 ዓመተ ምህረት የሐጫሉን ግድያ ተከትሎ የተለኮሰውን ብጥብጥ መስዋዕትነት ከፍሎ ከመመከቱም በላይ በእቅድ የተከተቱ ሌሎች ፍጹም አደገኛ አደጋዎችንም አምክኖባቸዋል። ለዚህ ሁሉ ማስፈጸሚያ ከውጭ ጠላቶቻችን ከፍተኛ ገንዘብ እንደተቀበሉ የተለያዩ መረጃዎች ይጠቁማሉ። የተነጋጋሪ የሆኑት የቤንሻንጉልና የጉሙዝ ታጣቂዎች እንዲሁም የሸኔ የሽብር ቡድን የፋ ፋይናንስ የትጥቅና የስልጠና ድጋፍ ያገኙ ነበር። በለውጡ ወቅት ሜቴክ በዘረፋና በአመራር ችግር አዳክሞት የነበረው የህዳሴ ግድብ ግንባታ ስራ ማንሰራራቱና ወደ ተሻለ አፈጻጸም መምጣቱ ግብጾችንና ሸሪኮቻቸውን እንቀልፍ ነስቷቸዋል። ኢትዮጵያዊ ስሜት የመጠናከር ምልክት ማሳየቱ፣ ከልማት አንጻር አዳዲስ ፕሮጀክቶች ወደ ግንባታ መግባታቸው በውጭ ጠላት ወይ ዘንድ እንደ ስጋት ተቆጥሯል። በመሆኑም የውስጥ ተላላኪዎችን በማገዝ ሀገሪቱን ለማዳከም በስፋት ተረባርበውብናል። ከውስጥም ሆነ ከውጭ በዛ ቀውጤ ወቅት ዳውን ዳውን ኢትዮጵያ የሚሉ ነውረኛ ድምፆች መስተጋባታቸው ጠላቶቻችን ዓላማ ኢትዮጵያን ማፍረስ መሆኑ ገና በጧቱ ግልጽ የሆነበት ክስተት ነበር። ትሕነጎች ነውጡን ለማጋጋል የሐጫሉ ሞት ተከትሎ የሀዘን መግለጫ አወጡ። ድርጊቱ አንድ ግለሰብ ላይ ተቃጣ ሳይሆን በኦሮሞ ህዝብ ላይ የተፈጸመ በደል ስለሆነ ጥቃቱን ለመመከት ከጎናችሁ እንቆማለን በማለት ቃል ገቡ። ህወሀቶች በለውጡ ዋዜማ የአማራና የኦሮሞ ብሔር ወጣቶች ባካሄዱት ትግል የአንዱ መጠቃት የሌላውም ጉዳት ሆኖም በመገንዘብ ተደጋግፈው መቆማቸው ጎርብጧቸው መቆየቱ ሳያንስ ከለውጡ በኋላም ኦሮማራ የተሰኘውን ወንድማማችነትን የሚያጎለብት ህብረት ለመፍጠር ሲሞከር በእጅጉ ተደናበሩ። ህብረቱን በእንጭጩ ለመቅጨት የሚችሉትን ሁሉ ወደ ማድረግም ገቡ። ለደም ነጋዴዎች የፖለቲካ ትርፍ ሲባል በየክልሉና ትምህርት ተቋማትም ወላጅ መከራውን እያየ ያሳደጋቸው ወጣቶች በወያኔ ቅጥረኞች ተቀጠፉ። የፖለቲካ አስተሳሰባቸውን አንቀበልም የሚሉ ተማሪዎችን እያፈኑ የመግደል ልምዳቸውን ገፉበት። አንዱ በሌላው ላይ ሲነሳ ሁሉም አቅም አጥቶ የውጭና የውስጥ ጥቃቶችን ለመመከት በጋራ እንዳይቆም በብርቱ ታገሉ። ህዝቡ በለውጡ መንግስት እምነት ሲያጣ ወያኔዎች ይሻሉ ነበር የሚል አስተሳሰብ ለ ማስረጽ ተጣጣሩ። በአመት ስልጣናቸውን እንዲያጡ የተረባረቡ ብሔሮችን ለመበቀልም ቋመጡ። ትንግህን ሁሉ የጥፋት እሳት ሲያነድ ከቆየ በኋላ በእርግጠኝነት ህዝቡን ከፋፍየዋለሁ፣ መከላከያን አዳክሜዋለሁ፣ መንግስትንም ህዝባዊ ድጋፍ አሳጥቸዋለሁ ብሎ በመተማመን ነበር ሰሜን ዕዝ ላይ ጥቃት የፈጸመው ይላሉ። እና እንግዲህ እነዚህ ሁሉ እንትኖች የዚህ ሰሜን ዕዝን ጥቃት ከመፈጸሙ በፊት በሀገሪቱ ላይ የተደረጉና እና ይሄ ጥቃት የተፈጸመበትም ወቅት እጅግ አስቸጋሪ ፈተና የበዛበት መሆኑን ያሳያል። እና አንዳንድ ወገኖች ለምንድን ነው መንግስት ቀድሞ ይሄንን ማቆም እንደዚህ ማድረግ ያልቻለው? መንግስት በዚህ ሁሉ መከላከያ እነዚህን ሁሉ በየክልሉ የሚፈጠሩ ውጥረቶችን ለመመከት እዛም እዚህም ስምሪት በዝቶበት መከራውን የሚያይበት ጊዜ ነበር። ይህንንም ደግሞ እንዲሆን ያደረጉት እነዚሁ የህወሀት የጥፋት ኃይሎች ናቸው። እና አገሪቱ ውስጥ የተፈጸሙ እነዚ ሁሉ ግፎች ህወሀትን መልሶ ወደ ስልጣን ለማብቃት የተደረገ ጥረትና በውጭ ኃይሎች ደግሞ ኢትዮጵያን ለማፈራረስ የተሰጠ ፕሮጀክት ነበረ እና ያን የእሳት ወቅት ታግሎ መቀልበስና ያንን አደጋ ማስቀረት በወቅቱ የነበረውን የአመራሩን ብስለት የሚያሳይ ስለሆነ ይህን አለማመስገን ንፉግነት ነው። ዛሬ ላይ ቆመን እንዲህ ቢደረግ ነበር፣ እንዲህ ቢደረግ ነበር የምንል በምን ሁኔታ ውስጥ ነው ያ የተካሄደው የሚለውን ሳንመረምር አይደለም። ያንን ማስቀረት ከተፈጸመ በኋላ መቀልበስ በራሱ በጣም አስደናቂ ሚረክል የሆነ ነገር ሆኖ እያለ በቃ እጅን አጣጥፎ ቁጭ ብሎ ያው ማንም ተነስቶ ወታደራዊ ተንታኝ፣ ማንም ተነስቶ የፖለቲካ አዋቂ በሚሆንበት ሀገር ውስጥ ሌላው መነሻው ደግሞ እያንዳንዱን ነገር እያንዳንዱን ጥንካሬ በማቆሸሽ በማንቋሸሽ ከንግግሮች ውስጥ የሆነ ነገር እየመዘዙ በማጣጣል ሀገሪቱን ለማዋረድ እና የጠላትን የውጭ ጠላትን ፍላጎት ለማሳካት የሚደረጉ የውክልና ርብርቦች በጣም ያሳዝናሉ እና ይሄ ሰሞኑንም ገና የታማዦሮ ግግር እንደው ሚዲያ ላይ ውሎ ሳያላምጡ እየተነሱ ከውስጥ እየቆረጡ እዛ ላይ ለመተቸት መሞከር ትክክል አደለም እኔ እሳቸውን ንግግር ሙሉውን ስሰማ ሂደቱን በሂደቱ ወቅትም በቅርብ ስለነበርኩ ሂደቱን አውቀው ስለነበር በጣም ቅስሜ እየተሰበረ እያዘንኩ ነው። እማዝነው ደግሞ ላለፈው ነገር አይደለም። አሁንም እነዚህ ሰዎች ለሌላ ጥፋት እየተዘጋጁ ሌላ ጥፋት እየደገሱ በመሆናቸው ነው። ስለዚህ ይህን ተረርተን እነዚህ ሰዎች ትናንትና እንደዚህ ያደረጉ ትናንት ሰራዊታችንን ጨፈጨፉ። ትናንት የትግራይን ሕዝብ በህዝብ ማዕበል አውጥተው በጥላቻ ዓይኑን ጋርደው ለእልቂት አበቁት። ዛሬ የቆሰለው እግሩ የተቆረጠው ምኑ ምኑ ይሄንን እንኳን ወደ ተሃድሶ አስገብቶ ሌላ እልቂት ለማስቀረት ጥረት ሲደረግ ደግሞ ኖ ብለው ሌላ ጦርነት እየደገሱ ነው። እንግዲህ ከዛ ጊዜ በላይ ይሄ ጥቅምት 24 ከተፈጸመው እና ጥቅምት 24ን ተከትሎ የመጡ ጦርነቶች ካስከተሉት ጉዳት እና ውድቀት በላይ እነዛ ጀማሪዎቹ በውድቀት ነው የደመደሙት። ይህንንትን ከዛ በላይ ሊያስተምረን የሚገባ ነገር በኢትዮጵያ ታሪክ ውስጥ የለም እና እንማርበት፣ ተምረንበት ሌላ አልቂት እንዳይመጣ እናደርግ። አሁን የተጀመሩ ሌሎችም ግጭቶችና ብጥብጦች ወደ ሰላም እንዲመጡ አስተዋጽኦ አድርገን ሀገራችንን በሰላም ውስጥ ሆነን እናልማ፣ ልጆቻችን የተሻለች ኢትዮጵያን እንዲያገኙ ጥረት እናድርግ ለማለት ነው የዛሬው የፕሮግራማችን አላማ። እስካሁን ስለተከታተላችሁ አመሰግናለሁ። አብሪ ሚዲያን ሰብስክራይብ፣ ሼር፣ ላይክ አድርጉ። በሌላ ፕሮግራም እስከምንገናኝ ሰላም።